ማንቸስተር ሲቲ ግን ደጋፊ አለው። ቆይ አንድ ገል ልንገር፣ ስለ ኢሊንግ ብሮት ሃላንድ እኛ ማናወራው ዓለም ስለሱ እያወራ ስለሆነ፣ ይሄ ደግሞ ሴጣን የሆነ ክለብ ተነሳበት የሆነ በሽታ፣ ሴጣን የሆነ ክለብ። ወደ ዊንግ እንሄዳለን። ሳካ ሳካ ዛሬ አግብቷል ማለት ነው። ማንቸስተር ሲቲ ግን ደጋፊ አለው። ቆይ ማለት ይሄ ልጅ የሌላ ክለብ ተጫዋች ቢሆን ኑሮ ምን ያክል ተጋኖ እንደሚወራለት ሳስብ፣ እሱን ተውት። ዛሬ የሲቲ ደጋፊዎች፣ ይሄ ቪዲዮ በሲቲ ክብር ነው በቃ በደጋፊዎች ክብር ነው የመጣውና አንድ አገር ስለ ኤርሊንግ ብሮት ሃላንድ እኛ ማናወራው ዓለም ስለ እሱ እያወራ ስለሆነ የማንችስተር ሲቲ ደጋፊ ከማውራት ይልቅ ነገሮችን በተግባር የሚያሳይ በመለፍለፍ ሳይሆን ነገሮችን ረጋ ብሎ በማየት የሚመርጠና ቆንጆና ወጣት ደጋፊ ገባችኋል። የማንችስተር ሲቲ ደጋፊ ታሪክን ሰምተን አደለም የሚደገፍ ነው አይተን ታሪክን አጤነን። ከማንም የተሻለ ምርጥ አሰልጣኝ እንዳለን ታውቃላችሁ። በቡድናችሁ ውስጥ ባሎንዶር ያነሳ ተጫዋች እንዳለ ታውቃላችሁ። በዚህ ልክ ለዓለም ውርድ የምትጫወት ጊዜ የጣለ ጊዜ የጨፈረብህ እንዳንተ አይነቱ አሁን ሙሉ ዩናይትድ ደጋፊ እንድናገር የሚያደርገኝ እና በምትችሉት አቅም ይህን ቪዲዮ ከምትችሉት ጊዜ በላይ ኮፒሊንክ አድርጉ። ሲቲ ፎሬቨር፣ ማንቸስተር ኢዝ ብሉ። አንተ የእውነት ምላችሁ ደሳ ዛሬ አ አርሰናል ሁለት ዌስትሃም ዜሮ የተጫዋቾች ሬቲንግ ማለት ነው። እንደ ሁልጊዜውም ከበረኛ ነው የምንጀምረው። ዴቪድ ራያ ዛሬ ኳስ ሲሞከርበት ራሱ አላየሁትም። በቃ የመጀመሪያው ኮርና ተሻማ እሱን ኳስ አለፈው። ምንም ነገር አላደረገም ሙሉ ጨዋታው ላይ ማለት ነው። ስለዚህ ሰባት ከአስር ሰተናል ለዴቪድ ሪያ። በዛ በኩል ካላፊዮሪ ኢንቨርት እያደረገ በጣም አሪፍ ጨዋታ ለመጫወት ሞክሯል ማለት ነው። ግን ያው የተለየ ነገር አላየንበትም። ሱሌም ስድስት ነጥብ አምስት ተከላካይ መስመራችን ሶሊድ ነበር። በቃ ምንም ወደፊት እኮ መምጣት አልቻሉም። በጣም እያጠቃን ነበር ዛሬ ገባችኋ። ስለዚህ ጋብርኤልም ሳሊባን ማለት ነው ሰባት ሰባት ሰተናችኋል። ከዛ በኋላ ቲምበር ዛሬ ቲምበር በጣም ኦቨርላፕ እያደረገ በጣም ፖይንት ማያደርግኝ ተጫዋች የምሬ ነው ስምንት ከ አስር ማለት ነው ዴክላን ራይስ በስማ በስማ አርሰናል ማን ኦፍ ዘማቼ ዴክላን ራይስ ነው ዛሬ ማለት ነው። በቃ እሚያምር ጨዋታ ነው። ጎል ያስፈልገን ነበረ፣ አገባው ማለት ነው። በጣም እሚያምር ጨዋታ ዴክላን ራይስ ዛሬ ዘጠኝ ነጥብ አምስት ያው ኤዚ፣ ጨዋታውን ኮንትሮል ለማድረግ ነበር እየተጨውተ የነበረው፣ ኳሶቹን አያያዙ ምናምን ኤዚ፣ ሁሌ ደስ የሚል ሰው ነው ማለት ነው። እሚገርም ሻንስ ግን ስቷል፣ እሚገርም ማለት ነው የሳተው። ስለዚህ ኤዚ ስድስት ነጥብ አምስት ሰጥተናል። ኦዴጋርድ ያው ምንም ጨዋታ ውስጥ አልተመለከትነውም ማለት ነው። አሁን ኦዴጋርድ ምንም ስላልተጨወተ አምስት ከአስር ነው የምንሰጠው ማለት ነው። ዙቢ ሜንዲ ገብቶ ግን በኦዴጋርድ በኩል አሪፍ ጨዋታ ተጨውቷል። የመጀመሪያውን ጎል በሱ ምክንያት ነው ሰባት ነጥብ አምስት ማለት ነው። ወደ ዊንግ እንሄዳለን ሳካ። ሳካ ዛሬ አግብቷል ማለት ነው። ጨዋታው ላይ በጣም የሚያምር ጨዋታ ነበር ሲጮት የነበረው ሰውነቱን እየሸፈነ ምናምን ምናምን ነገር ማለት ነው። ስምንት ከአስር ሰጥተናል። ጊዮኬሬሽ ሁሌ ማለት ነው በቃ ጥረቱ አስር ከአስር እንድሰጡት ያደረጋቸው አልገባቸው። ስለዚህ ዛሬ ዝም ብለን ስምንት ከአስር ሰጥተናል ለሱ ማለት ነው። ትሮሳርድ በጣም የሚያምር ጨዋታ ስምንት ነጥብ አምስት በጣም ጽድት ያለ ጨዋታ ማለት ነው። ሜሪኖ ገብቶ ተቀይሮ አሪፍ ነው የተጮተው፣ ስድስት ከአስር ማርቲኔሊም ስድስት ከአስር ማለት ነው። ጋረረረረረ አንተ የእውነት ምላችሁ ደስ አለኝ። ዛሬ አንተ ለከ ዩናይትድ ላይ በጣም እየቋጠርኩበት ነው፣ ሲሸነፍ ሰለችኝ አሁን ሲያሸንፍ ራሱ ደስ እያለ ይመጣ ለምን፣ የሆነም ቆየ ካሸነፈ የዛሬውን ጨዋታ እኔ በደንብ አላየሁትም፣ ገባችሁ ምክንያቱም የራሴ ቲም ላይ ነው ትኩረት እያደረግኩ የነበረው። ሼስኮ አገባላችሁ፣ ሁለተኛ ተከታታይ ጌም ሼስኮ ይቻላል፣ የምሬ ነው። አሞሪ ማውንት ማሰብ ጀመረ መሰለኝ። ማውንት ሚያምር ጎል ነው ያገባው። የእውነት ማልክዳችሁ ማውንት ያገባው ጎል ቴክኒካል ተጫዋች እንደሆነ ያሳያል። በቃ ተቻረገው ኮንትሮል በቃ ጥቅልል ማለት ነው። ያበደ ያበደ ጌም ነበር ዛሬ ተጫውታችሁት ማለት ነው። ትንሽ በረኛችሁም አንድ ሁለት ኳስ መልሷል። ግን ምንድን ነው መሰላችሁ ትንሽ ወደ ሞመንተሙ እየመጣችሁ ነው። አሁን እኮ አሪፍ ነው። እኔ ደሳለኝ የብራራ አረ ሻሼ ይቻላልሽ። ይሄ ደግሞ ሰይጣን የሆነ ክለብ ተነሳበት የሆነ በሽታ። ሰይጣን የሆነ ክለብ ሰንደርላንድ አምስተኛ ላይ ነበረ። ክርስቲያን ፓላስ አስቶን ቪላ ብሬንፎርድ፣ አረ በህግ አምላክ ብሎ ነጥብ ሳይለቅላቸው ነጥብ ወስዶ ከሜዳ ውጪ ኖቲንጋም ፎረስትን አንድ ዜሮ አሸንፎ የመጣውን ሶስት ለአንድ ተለጥልጦ ይመጣና ያሸንፈሃል። ይሄ ለቤቲንግ ድርጅቶች ሚሰራ ማንቸስተር ዩናይትድ ማለት እኔ አንድ ጎል ያገባል ያልኩትን ነው። ህይወቴን ያመሰካከለው ከጨጓራ አልፎ በቃ እየሰራ ለቤቲንግ ድርጅት ያን ስድስት መቶ ምናምን ሚሊዮን ፓውንድ ትርፍ ኬታ አባህ መጣ። ከቤቲንግ ድርጅት ሰርተ ነው ስናይ ደና ነገር አልሰራ ሴጣን ሴስኮም አገባ በዛ ላይ ደግሞ ማውንት ረ ቢስሚላ ማውንት የሚገርም ጎል። ግን በቃ እንደዚህ ነው እግር ኳስ ላይ ክስተት የምትሆነው አስቸገረም። እኔ እንዴት ሰንደርላንድ አንድ ጎል እኔ እኔ ኮ ወላይ ቅድም ዊልል ብዬ ይሆናል ላርል ውስጤ ዊንድ ሰንደርላንድ እንደሚያሸንፍ አምኜ በቃ ላርን ዝም ብዬ የሆነ ያለ አንድ ጎል ያገባን ነበር ያልኩት፣ ግን የሆነ እንዴት በበረኛ ያሰራሩ ነገር ደግሞ ተባንነ ነበር ብራዘር። በቃ በረኛችን አስበለው መተታም ከይስ የሆነ ቡድን ትጭ ህይወት ይመሰቃቀል እዛ የእንግሊዝ ቁጭ ብለን እዚህ